ስትሮክ ለመታው ሰው ለሚወሰዱ መድኃኒቶች ኮረሪማ አይሰጥም። ስለዚህ የሆነ ቦታ ላይ ሚስ አድርገናል፣ ኮሚኒኬት ማድረግ አልቻለም እንቁንናና ወደ ባድንትን ነው ስለሚወስደው ነው ማህበረሰብ ሞደን ሜዲኬሽን ጋር ሄደ ሁሉ ዶክተር አንድ አይነት ብሄቪየር አለው የለው የተሳሳተ መርፌ ተወክተው የሚሞቱ ብዙ ሰው ታያሉ። ሐኪም ቤት ሄደው ተመርምረው በሽታቸውን ይዘው እንዲመጡልኝ። ስለዚህ ሰውየው ካለቀለት በኋላ አንተ ጋር መቶ ቢጎዳ የእጽዋት ህክምና ገደለው ነው የሚባለው። ቶክሲሲቲ ምኑ ሰው ይጎዳ ላይ ጎዳ የሚባሉትን ነገሮች እየተሄደ ነው። የእጽዋት ህክምናውን ብቻ ሳይሆን ሞደርን ሜዲኬሽንንም አንድ ላይ አንድ ህንፃ ውስጥ እንዲሰጥ፣ ዶክተሩ ምን እንደምትበላ የባህል ህክምናው ምን እንደሆነ ባህላዊ ምግባችን ራሱ ምን ኢፌክት እንዳለው አያውቀው። የአምስት ዶላር የአምስት ብር ና ያስ ብር እቃ ቀቅሎ መጠጣት ነው፣ ቀቅሎ መጠጣት ነው። ተመልካቾቻችን በድጋሚ ተመልሰናል ይህ እንግዳችን ፕሮግራም ነው ከሀኪም ግዛው ጋር በነገራችን ላይ ሀኪም ግዛው ሀኪም ማሞ ሌላ ማን ነበር ኢትዮጵያ ውስጥ በልጅነት የምታስታውሱ ብዙ ሀኪሞች ነበሩ እኛ አካባቢ ነበሩ ሀኪም ማሞ ሀኪም ተክሌ የሚባሉ ወደ ፒያሳን አሉ ብዙ ናቸው እኮ ያ በልጅነት እንትን ስለማትላቸው ግን በኋላ እኛ ደግሞ ስንማር ያስተማሩን እነ ሀኪም መኮንን አሉ። መኮንን ወርቅነህ ኢትዮጵያ ሥላሴ መንፈሳዊ ኮሌጅ ውስጥ ያስተምራሉ። በሌላ በኩል ዶክተሬታቸውን አገኙ። በሌላ በኩል ደግሞ ዋስጥ መምህራን የሆኑ ስቲል ሰው የማያውቃቸው ብዙ ሰዎች አሉ። የሚገርምህ ነገር የመንግስት ስራ ውስጥ ሆነው ወላጆቻቸው በጣም አንቱ የተባሉ ሰው ሆነው ግን ቢታወቁ ሰው ይሰድበኛል በሚል ራሳቸውን ደብቀው የኖሩ ያሉ ብዙ ሰዎች ለምንድን ነው ወደ ጥንቁልናና ወደ ወደ ባድ እንትን ነው ስለሚወስደው ነው ማህበረሰቡ? አዎ ምንድን ነው መሰለ፣ ያረዳር ችግር አለ። አሁን ያረዳር ችግር ለምሳሌ ከተማ ውስጥ ሆነን እኛ ድሮ ስናያቸው ሸበላው የቆሎ ተማሪ ምናምን እያለን እናሾፋን ነበረ። የቆሎ ተማሪ ምን እንደሆነ የእውነትም አይገባንም ነበር። ብቻ የቆሎ ተማሪ ሲባል ቆሎ እየበላ የሚማር ነው የሚመስለን የነበረው። አደለ ጠለቅ ያለ እውቀት አልነበረንም። በእነሱ እናሾፋለን፣ ድግምት ይችላሉ እንደዚህ ነው። ብቻ የመጣ ተያይዞ የመጣ አፈ ታሪክ አለ። ያ አፈ ታሪክ እውነት የሆነበት ቦታ አለ። ሁሉም ደግሞ አንድ አይነት አይደለም። ያ ማለት ለምሳሌ እጽዋትን ያጠኑ ሰዎች፣ ከስፕሪቹዋል ፓወር ጋር ምንም ግንኙነት የሌላቸው ሰዎች አሉ። ስፒሪችዋልና እጽዋትን ደግሞ አንድ ላይ ያጠኑ ሰዎች አሉ። የተለያየ ነው። ሞደር ሜዲኬሽን ጋር ሄደ ሁሉ ዶክተር አንድ አይነት ብሄቪር አለው የለውም። ሴም ቲንግ ካህናት ጋር ብትሄድ ካህናት ሁሉም አንድ አይነት ብሄቪር የለውም። አካውንታንት ጋር ብትገባ ሁሉም አንድ አይነት ብሄቪር የለውም። ግን እዳዝሜን ሁሉም አንድ አይነት ናቸው ብለህ ደግሞ መጥፎ አታረጋቸው። መንገድ ለሚቆሙ ሴቶች ካሉ ሁሉም ሴቶች እንደዛ ናቸው ብለ ሚስቶቻችንን አንፈርጅ። ስለዚህ ጥሩ መረዳት ያለብን፣ እኔ ከአንተ ውስጥ ምን አገኛለሁ፣ ማን ነው፣ ምንድን ነው የሚሰራው። እኔ ሌባ ስለተባልኩኝ አይከፋኝም? ምክንያቱም ሌባ ሆኛ አለመገኘት ነው ዋናው። ብላክ ማጂክ እንደዚህ ከተባለ ያንን ሆነ አለመገኘት ነው። ምክንያቱም በየትኛውም ፊልድ ብትሰማራ፣ በየትኛውም ነገር ብታይ፣ ስም አይቀርም። በእናንተ ሙያ ውስጥም ትሰደባላችሁ። በሁሉም ሙያ ውስጥ አለ ያለ ነው። ስለዚህ ምንድን ነው አንድ ሰው እውነትን ከያዘ ማንነትን ካወቅ ያ ነገር ወደኋላ ሊጎትትህ አይገባም። እና ብዙ አይነት ነገር ወደፊት የምንሄድበት አለ። ያንን ደግሞ ይዟቸው ደግሞ ወደ ኋላ የቀሩ ደግሞ ብዙ ሰዎች አሉ ማለት በቃ ደግመህ እንኳን እውቀታቸው ልታገኝ የማትችላቸው በጣም ብዙ ሰዎች ኖርማል የመንግስት ስራ ውስጥ ሆነው ብዙ ሰው ማዳን እየቻሉ ብዙ ሰው ማከም እየቻሉ የሰውን አፍራቻ ወደኋላ። አሁን ግን እግዚአብሔር ይመስገን እኛ ኢትዮጵያ ውስጥ ከገባንና እንዳልኩ ዶክተር ሮዳስ ብዙ ከጣረ በኋላ ኢትዮጵያ ውስጥ አሁን የእጽዋት ሐኪም መሆን ወይ ደግሞ እጽዋት ህክምና እሰጣለሁ የሚለው ነገር እንደ ድሮ አይፈራም። እንደውም በጥሩ ጎኑ የሚታይበት ብዙ ሰው የወጣበት እኔ በዚህ በስምንት ዓመት ውስጥ አትሊስት ዘጠና ፐርሰንት ሞር ወደፊት ወጥቷል ብዬ በድፍረት እናገራለ። በፊት የነበሩት እንዳሉ ሆነው ከእነሱ ጋር የተማሩ እነዛም የነበሩት ሰዎች እራሳቸው በፊት ሲሸማቀቁ የነበረው አሁን በግልጽ ሁሉ ነገር ስርዓት ይዞ መሰራቱን ሲያዩ በደንብ ወደፊት የወጡ ሰዎች ብዙ አሉ። ግዛው እንደ ለምሳሌ እዚህ ሀገር ዶክተር ተመርቀህ በህክምና በምሰራበት ጊዜ ኃላፊነት ኢምፖርታንት ነው። ለሰውየው ህይወት ተጠያቂም ነው። ተጠያቂ የሆነ ግን ኢትዮጵያ ውስጥ ያው ከዚህ በፊትም እንደዚህ አይነት መድኃኒት ሐኪሞች እርዳታ በሚያደርጉበት ሰው ያልፋል፣ ብዙ ተጠያቂነት የለም። ከዛ በላይ እንደዚህ አይነት ስራ ስትሰሩ ሪስፖንስብል ለምሳሌ አንተ ሞስት ኦፍ እንትን የስኪን የምናምን ነው የምትሰራው ግን እንደዚህ አይነት አደጋ ሰው ቢያደርስ ማን ነው እነሱን ነስ የሚጠይቃቸው? ሐኪሞችን ማን ነው የሚጠይቃቸው? እንግዲህ ምን አለ መሰለህ አሁን ትልቅ ወደ ኢትዮጵያ ስገባ ልሰራው ያሰብኩት እሱም ነበረ እና ስቲል የኢትዮጵያ ህዝብ 85 ፐርሰንት እጽዋት ህክምና ላይ ነው ያለው አሁንም ድረስ። የእውነት ገብተህ ካየህ ብዙ ሰው እየሞተ ያለው ሞደርን ሜዲኬሽን ላይ ነው። የሆስፒታሉ ሰው ሲሞታ ያለ ግን የተሳሳተ መርፌ ተወግተው የተሳሳተ መርፌ ተወግተው የሚሞቱ ብዙ ሰው ታያለ። ያ ማለትን ጎበዝ ሐኪሞች የሉም ማለት አይደለም። ይህንንም እኔ አልቀበለውም። ምክንያቱም እንዳልኩህ ኤቲካል የሆነው ነገር ይዘው የሚሄዱና የማይሄዱ ሰዎች በሁሉም ቦታ ላይ ስላሉ የጥሩ ሰው ስራ ቀስ ተብሎ ነው የሚታየው። በኋላ ላይ የሌብነቱ የሌላው ነገር ቶሎ ጎልቶ ይወጣል። ቶሎ ሰው ጆሮ ይሰማል። ያንን ስንል ጥሮቹን ሰዎች ይሸፍናል እና ኢትዮጵያ ውስጥ እኛ ስንገባ በኢትዮጵያ ጤና ሚኒስቴር በደንብ በየሶስት ወሩ ይመጣሉ፣ በየስድስት ወሩ ይመጣሉ፣ ሬጉሌት ያደርጉናል። እኔ ደግሞ ከዚህ ሀገር ሲሄድ መድኃኒቶቼን በሙሉ ላብ ቴስትድ አድርጌ ኢትዮጵያ ውስጥ ያሉት የእጽዋት ህክምና ላብ ቴስትድ አይደረጉም ነበረ። አሁን ላብ ቴስትድ አደረግኩኝ። ሰዎች ሲመጡ ሴፍ የሆነ ነገር እንዲያገኙ አትሊስት የሚጎዳና የማይጎዳውን ነገር ለይተ ማውጣት እንችል ዶዝ ማውጣት እንድንችል፣ ከዛ ደግሞ እኔ ጋር ሊታከሙ ሲመጡ ሐኪም ቤት ሄደው ተመርምረው በሽታቸውን ይዘው እንዲመጡልኝ። ያ ሲሆን ምንድነው በግምት ወገቤና መሜላለሰው የወገብ በሽታ ኩላሊቱ ይሁን ምን ይሁን ስለማታቅ የምትሰጠው መድኒትን መለየት አለብህ። አንድ ሁለተኛው፣ ሰውየው አንተ ጋር ሲደርስ ምን አይነት ኮንዲሽን ላይ ሆኖ ነው የሚመጣው? አሁን የእጽዋት ህክምና በብዛት የተፈራበት ዶዝ የለው ምናም እየተባለ የሚፈራበት፣ ሰው ሀኪም ቤት ይሄዳል፣ ጸበል ይሄዳል፣ ብዙ ነገር ሞክሮ የመጨረሻው ምርጫ ነህ አንተ። ስለዚህ ሰውየው ካለቀለት በኋላ አንተ ጋር መጥቶ ቢጎዳ የእጽዋት ህክምና ገደለው ነው የሚባለው እንጂ ሌላ እዛ ጋር ያዳከመው ነገር አይታይም። ስለዚህ ሙያውንም ፕሮቴክት ለማድረግ ራስን ፕሮቴክት ለማድረግ የህክምና ወረቀት ሳይዙ አላክምም። እኔ ያንን ጀመርኩኝ። ከዛ በኋላ ግን አሁን እየበዛን ነው። ሌሎቹም እንደዚሁ መድኃኒቶቻቸው ላፕቴስት እያስደረጉ ነው። ቶክሲቲው ምኑ፣ ሰው ይጎዳ ላይ ጎዳ የሚባሉትን ነገሮች እየተሄደ ነው እና የኢትዮጵያ ውስጥ እንግዲህ ወደፊት የጀመር ነው ምንድነው መሰለ የእጽዋት ወይ ደግሞ ኢንዲጂነስ ሎሬጅ ራሱን የቻለ ሆስፒታል እንዲኖረው ዲዛይኑን ጨርሰናል። ትልቅ ጂ ፕላስ ሲክስ የሆነ ወደ ሁለት መቶ ሐኪሞችን የሚይዝ እዛው ተኝቶ እንዲታከም እዛው ተኝቶ ያ ግን የእጽዋት ህክምናውን ብቻ ሳይሆን ሞደርን ሜዲኬሽንንም አንድ ላይ አንድ ህንፃ ውስጥ እንዲሰጥ እንደነ ቻይና እንደነ ህንድ ያ ነገር ሜዲካል ቱሪዝሙን ወደ ኢትዮጵያ እንዲሄድ ለማድረግ ብዙ ነገር እየሰራ ነው። ህንፃው አልቋል። ኦልሬዲ ዲዛይን ተሰርቶ ጨርሰናል። ያንን ደግሞ ለመንግስት አቅርበን ቦታ እየጠየቅን ነው። ያቀ ተሰጠን፣ መንግስት ይተባበራል። ሆነስትሊ፣ በዚህ አይነት ሁኔታ ላይ ጥሩ ምላሽ አላቸው። ኢትዮጵያ ውስጥ መድኃኒት እንዲሰራ በጣም ኢንከሬጅ ተደርጎ ባለፈው እንደውም ሚሊኒየም አዳራሽ ውስጥ ተሰብስበን የኢትዮጵያ ኢትዮጵያ ውስጥ የሚሰሩ መድኃኒቶች አሁን ወደ 36 ፐርሰንት ደርሰዋል። ከውጭ ከሚመጣው ኢትዮጵያ ውስጥ ከምንሰራው መድኃኒት ከሚያመርቱ ኢትዮጵያ ውስጥ ካሉ ተቋማት በንጽህናም በጥንቃቄም ሁለተኛ ወተን ተሸልም ያለው እንግዲህ እስከማቀው ድረስ 36 ፐርሰንት የሚሆነው መድኃኒት ኢትዮጵያ ውስጥ መሰራት ተጀምሯል። ያ ማለት ምንድነው? ኢንዲጂነስ ኖሌጅ ላይ ያሉት መድኃኒቶች ራሱ ፋርማሲቲኩላር ውስጥ ገብተው ካለው መድኃኒት ጋር እየተዋሃዱ መሰጠት ወይ ደግሞ መሰራት እየተጀመሩ ነው። ይሄ ነገር እንግዲህ ቀጥሎ ከሄደ እኛ ደግሞ የምናስበው የማሳይህ ዲዛይን ያ ዲዛይን ደግሞ አልቆ እኛ እናከምበታለን ማለት አለ። ፋውንዴሽን መጣልም ትልቅ ነገር ነው እና እንደ እነ ቻይና እንደነህንድ ካሉት ሐኪሞች ጋር ሞደርን ሜዲኬሽን አብረው ካልሰራ ሕክምናውም ራሱ ኢትዮጵያ ውስጥ አሁን ቅድም እንዳልነው ሕክምና አለ ወይ አልከኝ? አይደለም ቅድም ኢትዮጵያ ውስጥ አለ። አሁን ትልቁ ነገር ምን አለ መሰለ፣ ዶክተሮቹም ያልተማሩ ሆነው አይደለም፣ ሆነስት ግን ባህላችን አልታወቀም። ለምሳሌ የደም ማቅጠኛ ይሰጣል። አንተ ሐኪም ቤት ሄደ አደለም፣ ዶክተሩ ምን እንደምትበላ የባህል ሕክምናው ምን እንደሆነ ባህላዊ ምግባችን ራሱ ምን ኤፌክት እንዳለው አያውቀውም። ከዛ ቤት ገብተህ አንተ ያንን ተወስድና የጤና አዳም ሻይ የጤና አዳም ቡና ምናምን ነገር አድርገህ ትጠጣለህ። ጤና አዳም በራሱ ብለድ ቲነር ነው፣ ደም ያቀጥናል። ስለዚህ መድኃኒት እየወሰድክ ያነሰ ኦቨር ይሆንብሃል። አንተ ማክን ቤስቴር ዶክተሩ ሊመልስልህ አይችልም። ምክንያቱም ምን እንደወሰድ አያውቅም። ኢንዲጂነስ ኖሌጅ ላይ የለበትም። አሁን ምን ትወስዳለህ ብሎ ስለዚህ ምንድነው ያ ነገር? አንተም ዶክተሩ አይችልም ብለህ ነው የምትፈርጀው። ዶክተሩ ግን በስነ ስርዓት ነው መድኃኒት የሰጠ። ገባ? ከዛ አይ ፋርማሲዎቹ ደግሞ የሚያመጡት መድኃኒት የውሸት ነው ማለት ትጀምራለህ። ገባ? ስለዚህ የሆነ ቦታ ላይ ሚስ አድርገናል፣ ኮሚኒኬት ማድረግ አልቻለም። ዘሴም ቲንግ ስትሮክ ለመታው ሰው ለሚወሰዱ መድኃኒቶች ኮረሪማ አይሰጥም። እሱም አሁን ስትሮክ መጥቶ የሚወሰዱ መድኃኒቶች አሉ። አሁን እነዛ መድኃኒቶች በሚወሰዱ ጊዜ ይሄ አረንጓዴ ነገር እንዳትበላ ምናምን የሚከለከሉ ብዙ ነገሮች አሉ። ይሄ እንግዲህ የነጮቹን እንትን ተከትለው ዶክተሮቻችን የሚነግሩን ነው። እንደኛ ባህል ደግሞ ኮረሪማ ትበላል። ኮሮማ ውስጥ ያለው ነገር ደግሞ መድኃኒቱን ጉልበቱን ይቀንሰዋል። ስለዚህ ይሄንን ነገር ዶክተሮቻችንም ካላወቁት፣ ማህበረሰቡም ካላወቀ መደናቆር ነው የሚሆነው። እኛም እነሱም ብለም እናደርጋለን እነሱም ያንን ብለን ያደርጋሉ አንዱ በፋርማሲስቱም ብለን ያደርጋ መድኃኒቱ እየተባለ ስለዚህ የሆነ ቦታ ላይ ሶሉሽን መገኘት አለበትና ያን ሶሉሽን የምናገኘው አንድ ላይ ሰርተን ነው። አሁን ለምሳሌ ከዚህ በፊት ብዙ ነገር ላይ እንደተናገርኩ ስለ ቅቤ አነጣጠር ሰባት አይነት ቅመሞች አሉ። እያንዳንዱ ቅመሞች ለተለያዩ ነገር መድኃኒት ናቸው። እነዛን መድኃኒቶች ወደ ምግብነት ቀይረው፣ ቅቤ ሲነጠር ከስር የምታየው ጥቁር ነገር ኮሎስትሮል ማለት እሱ ነው። ስለዚህ ኮሎስትሮሉን አውጥተውት እንደገና እዛ ውስጥ የደም ካንሰር መድኃኒት አለ፣ የኤፕሊፕሲ መድኃኒት አለ፣ የኮሎስትሮል መድኃኒት አለ፣ ብዙ ነገር አለ። እነዛን ወደ ምግብነት ቀይረው በየጊዜው ቅቤ ስትወስድ የድሮ ጊዜ ቅቤ መድኃኒት እየወሰድክ ነበር ማለት ነው። በአሁን ጊዜ የለም። ያ ባህሉም እየጠፋ ኮሰረትና ኮረሪማ ብቻ ሆኗል። ያ ደግሞ ፉሊ አያክምህም። ተ ሴም ቲንግ እንደዚህ እየተደረገ አሪቲ አሪቲ ምንድን ነው ብንል አሪቲ የሚገርምህ ነገር ውሃ ወለድ በሽታ ላይ አሁን ታይፎድና ታይፎይድ ለሆነበት ሰው ሻይ አርጋ አፍልተህ አልጋ ላይ የተኛ ሰው በሁለት በሶስት ቀን ውስጥ የሚነሳበት ነገር ነው። የአምስት ብር ና ቀቅሎ መጠጣት ነው እና እንደዚህ ቅርብ ናቸው ብዙ መድኃኒቶቹ። ስለዚህ ያንን ምንድን ነው ለሰው እያስተማር አሁን ቲክቶካችን ላይ ለሰው እያስተማርን እንደዚህ አድርጉ፣ ይሄ ቢሆን ይሄ ነው፣ ለአይናችሁ ሬት ተጠቀሙ፣ ለእንደዚህ እያለን ምንድን ነው ዝም ብሎ ቅንጭብ እንዲከተሉን ሳይሆን አሰራሩ ምንድን ነው የሚለውን በሙሉ እያሳየናቸውን የቀጠል ነው እና እንግዲህ ለወደፊት ተስፋ ያለን ይመስለኛል። እጅግ በጣም የሚገርም ነው። ተመልካቾቻችን መቼም እየተከታተላችሁ ነው ብለን እንገምታለን እና ግሪን ኬር በተለይ በተለይ ሐኪም ግዛው በተለይ የኢትዮጵያ ባህል ምን ሰማው ቀጠላ ቀጠሎች በሙሉ መድኃኒት እንደሆነ። አሁን ለምሳሌ ጤና አዳም ደም አቅጠኖ እኔ አላቅም ግን ደስ ይለኛል። ጤና አዳም ባህል ነው ይመስለኝ በቡና መጠጣት ና በጣም ቴስቲ ነው። ከልብ ከልብ ነው የማመሰግነው። ወደ ቶሮንቶ ከመጣ በኋላ ማህበረሰቡ ምን ያህል ተቀባይነት አግኝተሃል? ኢትዮጵያ እንደም እዚህ አክብረሃል አብረህ እንግዲህ ምንድን ነው መሰለህ፣ ስመጣ ያው አዲስ ስራ እንደሚጀምር ሰው የሆነ ጊዜ ድረስ ሰው እስኪያቀኝ ምናምን ትላለህ። ግን እስፔሻሊ እንደከፈትን አይ ቲንክ ወዲያውኑ ኢትዮጵያ እንዳይ ላይ የወጣ ነው እና ያየሁ ነገር እውነት ለመናገር ሰርፕራይዝ ነው ያደረገኝ። በዚህ አጋጣሚ ሁሉንም ሰው ማመስገን እፈልጋለሁኝ። ሳፖርት ያደረጋችሁን በጨዋነት ብዙ ነገር ለተባበራችሁን ላከበራችሁን እግዚአብሔር ስጥልኝ እግዚአብሔር ያክብርልኝ። ዋርም የሆነ ዌልካሚንግ ነው የነበረን ደስ የሚል አቀባበል ነበረ። እኔ እንደውም ይሄን ያክል ብዙ ሰው ያገኛል ብዬ አልገመጥኩኝም ነበረ። ብዙ ሰዎች ፕሮዳክቶቻችንን ከኢትዮጵያ አስመጥተው እንደውም ድጋሚ የገዙ ከ70 ፐርሰንት በላይ ድጋሚ የገዛ ሰውን ያጋጠመኝ እና እዚህ ሲያገኙኝ የነበረው ነገር ምንድነው፣ ሞር ጥያቄ የነበራቸው ሰዎች ነበሩ። ያንን መመለስ ቻልኩኝ። ዋን ቱ ዋን እዚህም እየመጡ ሰው እየያዙልን የመጡ ከሰው ጋር ኢንጌጅመንት ሊፈጥሩ በጣም ብዙ ሰው ብቻ፣ ጥሩ ጥሩ ሰው አለ እና ለእኔ ቶሮንቶ ልክ ሁለተኛው አዲስ አበባ ሆና ተቀብላኛለች ብዬ ነው የማስበው። እንግዲህ የሀገሬ ሰዎች ቶሮንቶዎች፣ እንደዚህ ደስ የሚል ሰዎች ስለሆናችሁ እና እንደዚህ የእኛን ዜጎቻችንን በፍቅር ስለተቀበላችሁ እኔም እንደ ብርሃን ቴሌቪዥን ከልብ አመሰግናለሁ። ተመልካቾቻችን፣ አሁንም ፕሮግራማችን እየቀጠልን ነው። ከጥቂት ደቂቃ በኋላ እንመለሳለን። በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 5 15 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ስራ ወደ እናንተ ለመድረስ ትጋቱን ይቀጥላል ብርሃን ቴሌቪዥን። ኑ አብረን እንስራ ይላችኋል። የማይቀርበት ቀጠሮ ብርሃን ቴሌቪዥን። እንግዲህ ተመልካቾቻችን አሁንም ተመልሰናል። ከሐኪም ግዛው ጋር ነው እየተወያየን ያለነው በተለይ ባህላዊ የሆነ የሕክምና ማስረጃዎችን ነው እያስረዳን ያለው። ከልብ ከልብ በእናንተ ስም እያመሰገንኩኝ እንደው በመጨረሻ አንተን በምን መንገድ እንደሚያገኙ አሁንም ለተመልካቾቻችን ንገርልን እና በዚሁ እንሰናበት። ጨምረህም ማመስገን የምትፈልገው ካለ ያው ብርሃን ቴሌቪዥን ሁሌ ይፈቅዳል። በተለይ ምስጋናን እናበረታታለን። እንግዲህ በዚህ አጋጣሚ የግሪን ኬር ናቹራልስ ቤተሰቦች በብዙ አብራችሁን የተጓዛችሁ ረጅም መንገድ ከኛ ጋር ለመጣችሁ በቅድሚያ በጣም አመሰግናለሁ። ኤኒቲንግ ቲክቶክ ፔጃችንም ላይ ግሪን ኬር ናቹራልስ ቲክቶክ ፔጅ አለው እዛ ላይም ፎሎ ብታደርጉም ብዙ የሚያስተምሩ ነገሮችን እንለቃለን። ያንን እያያችሁ መማር ትችላላችሁ፣ ጤናችሁን መጠበቅ ትችላላችሁ። አገር ቤት ሄዳችሁ ህክምና ማግኘት ያልቻላችሁ ወይም ደግሞ እኛ ጋር መድረስ ያልቻላችሁ ብዙ አይነት እጽዋቶች ምን እንደሆነ ምን እንደሚያክማችሁ ያላወቃችሁ ሰዎች ቲክቶክ ፔጃችን ላይ ገብታችሁ በደንብ መማር ትችላላችሁ። በሰፊው ነው የምናስተምረው። ያንን መከታተል ትችላላችሁ። አሁን ደግሞ እንግዲህ የምንገኘው ከአራት ኪሎ ጀርባ 2017 ዳንፎርዝ አቬኒው ላይነን ያለ ነው። እንግዲህ 2017 ዳንፎርዝ አቬኒው አራት ኪሎ እንግዲህ ብዙዎቻችሁ ታውቁታላችሁ። ከአራት ኪሎ ጀርባ ነን፣ ስጋ ቤት፣ አራት ኪሎ ስጋ ቤት። በዚህ አጋጣሚ በጣም ላበረታቱን የአራት ኪሎ ስጋ ባለቤቶች እነ አቶ መንግስቱ ፋንትሽ፣ ባለቤቱ የእውነት በቅርብ እየመጡ እያበረታቱን፣ እንደውም በሚገርም ሁኔታ እንድንከፍል ሁሉ ባለመፈለግ እራሳቸውን እስክትችሉ ድረስ ተብለን ብዙ ሳፖርት አድርገውልናል። በዚህ አጋጣሚ ይሄ እንግዲህ ኮሚኒቲውን ከመደገፍ ኢትዮጵያዊነትን ከማመን አንዱ ለአንዱ ተያይዞ መሄድ ስለሆነ ላደረጉልን የእውነት ቀና ትብብር ከልብ ነው የማመሰግነው። በዚህ አጋጣሚ ብዙ ሰዎች መታችሁ፣ በርታ ያላችሁን አብራችሁን እንግዲህ ለመጓዝ ደግሞ ያሰባችሁ ሰዎች በዚሁ እግዜር አክብርልኝ፣ አመሰግናለሁኝ። ኤኒ ጥያቄ ካለ እዚህ ዳንፎርዝ እንግዲህ 217 ዳንፎርዝ ላይ ታገኙናላችሁ። እኔ እንግዲህ ኢትዮጵያም እዚህ መለስ ቀለስ እያልኩኝ ስለሆነ ያለሁት ኤኒቲንግ የሚያስፈልጉትን ቅባቶችን በሙሉ ወደዚህ አምጥቻለሁኝ። ህክምናውን ወደዚህ አላመጣንም። ህክምናውን እንግዲህ ወደዚህ አላመጣንበትን ምክንያት ቅድም ተናግር ያለሁኝ ያን ወደፊት እናደርገዋለን። በሰፊው ለማድረግ ስላሰብን እኔ ብቻ አይደለም ሰዎች ጨምረን የኢትዮጵያን ኢንዲጂነስ ኖሌጅ ሰፋ አድርገን እዚህ ሀገር ያሉ ብዙ እጽዋት ሕክምና የሚያውቁ ሰዎች እንዳሉ አይቻለው አግኝቻለው። ያናገርኳቸው ሰዎች አሉ። እነሱንም ኢምፓወር አድርገን እራሳቸውን ከመደበቅ ወደ ፍለፊት መጥተው እንደ ቻይኒዝ ሜዲኬሽን በቃ ብዙ እንደሆኑት እነሱ እኛም ብዙ ሆነን ማህበረሰባችን የራሳችንን ችግር ራሳችን እንድንፈታ ለማድረግ ተነጋግረናል። ያንን እንግዲህ ወደፊት ከሁላችሁ ጋር ሆነን አንድ ላይ የምንሰራው ነውና፣ በዚህ አጋጣሚ በደንብ አመሰግናለሁ። ጊዜ ርስጥልኝ አመሰግናለሁ። ተመልካቾቻችን ሀኪም ግዛው በቀለን ከዚህ ከዳንፎርዝ ቶሮንቶ የነበረን ቆይታ ከልብ ከልብ እያመሰገንኩኝ እንግዲህ ብርሃን ቴሌቪዥንን ላይክ ሼር እንድታደርጉ በተለይ ደሞ ኖቬምበር 15 2025 ብርሃን ቴሌቪዥን ለ15ኛውን ዓመት አኒቨርሰሪ ልደት ያከብራል። እዛ ላይም እንድትገኙ በዚህ አጋጣሚ ጋብዛለሁ። ግዛውም ለጊዜ ከልብ አመሰግናለሁ። እንግዲህ በርታ ነው የሚባለው። አብረናን እንግዲህ ቶሮንቶ ያለ ነው ሐኪም አጠገባችን ደርሶልናል። ቴንክ ዩ እኔም እንግዲህ ብርሃን ቴሌቪዥንን በዚህ አጋጣሚ በደም ከልብ ያመሰግናለሁኝ ለተደረገልኝ ትብብር እንግዳችሁ አድርጋችሁ ስላያችሁኝ እዚህ ድረስ መታችሁ ሱቃችንንም ቦታችንንም ስለጎበኛችሁ ከልብ ነው የማመሰግነው። ሐኪም ቤት ስንሄድ በቃ ሁለቱንም የሚያገናዝብ ሞደርን ሜዲስን ናቸው ሜዲስን ወይም ላይ ሀርባል ሜዲሲን ሁሉም ነገር አጠቃሎ የሚሰጥ አይነት ትሪትመንት ቢኖር ብዬ በጣም እመኝ ነበረ እና በዚህ አጋጣሚ ሀኪም ግዛውና ፕሌን አንድ ሆ ግሪን ኬር ናቸሩ በጣም አመሰገን ፈልጋለው ፎር ቢግ ቪዥን እና ሃርድ ወርክ ቢካዝ አገር ቤትም ለመክፈት የሚፈልጉትን ሆስፒታል ስሰማ ብዙ ኢንተርቪው ስከታተል አይ ፋውንድ አውታት እንደዚህ አይነት ነገር ያስባሉ እና ይሄንንም መክፈት ስላስቡ በጣም ደስ ብሎኛል። አይ ቲንክ ፊቸሩ በጣም ሆፕ አለ ብዬ አምናለው በጤና ዙሪያ አያቶቼም ወይም ሁሉም ሰው ስሰማ ስንነጋገር ሁላችንም ዊቢላይዝ የሆነ ነገር ሚስ እያደረገ እንደሆነ እና ይሄንን ጋፕ ደግሞ ፊል ያደርጋሉ ብዬ አስባለሁ። ከእነሱ ጋር ለመስራት እነሱን ሰፖርት ለማድረግ በጣም እድለኛ ነኝ ብዬ አስባለሁ። የእነሱን እውቀት አብረን ለመጋራት ሁላችንም ሬዲ እንድንሆን እፈልጋለሁ። እነሱም እዚ ቶሮንቶ መጥተው ቶሮንቶ ብዙ አይነት ካናዳ ብዙ አይነት መድኃኒት ሄርባል ሜዲሲን ወይም ናቸራል ሜዲሲን አሉ። አኪፓንክቸር ላይክ ትራዲሽናል ቻይኒዝ ሜዲሲን፣ አዩቬዲክ ሜዲሲን፣ የኢንዲየን ሜዲሲኖች ሜዲካል ፕራክቲስ ናቸራል ሜዲካል ፕራክቲስ አሉ። ግን በኢትዮጵያን ሜዲካል ፕራክቲስ ወይም ናቸራል ሜዲሲን ፕራክቲስ ብዙ አላየንም እና ስ ስ ፈርስት ታይም እናቴ ነች ዚህ አምጥታ ይህንን ቦታ ተመዝገቢ እስኪ ሂጅና ተመልከቺ ብላ ስትለኝ በጣም ተደንቄ፣ በጣም ደስ ብሎኝ ስገባ የቦታው ውበት የሀገራችን ሜዲን ኢትዮጵያ የሚለው ነገር በጣም የሚያኮራ እኛ በብዙ መልኩ እንትን የምንልበት የምንጨነቅበት ወይም ደስ የማይለን ሲዌሽን ላይ ልንሆን እንችላለን፣ እዚህም ሀገር ሆነ አገር ቤትም ስናይ። ግን ይሄንን ስናይ ደግሞ አገራችን ላይ የሚያኮራን በዛውም ደግሞ ለጤንነታችን የሚጨነቃን ዝም ብሎ ፕሮዳክት መሸጥ ብቻ አይደለም ነው። እንዴት ናችሁ? ደህና ናችሁ ናችሁ ወይ? እንደዚህ ኮሚኒቲ ቢልዲንግ ነበረ ሞር ያየሁት እዚህ ና እዚህ መተን እነሱን ስንጠይቅ እነሱም እናቴን ሲጠይቁ እንዴት ነሽ? እኔንም እንደዛው በቃ ያለኝን ኮንሰርን ይሰማሉ። እንደ ፋሚሊ ነው ትሪት የሚያደርጉት። ስለዚህ አንድ ሰውን እንደ ዝም ብሎ እንደ ከስተመር ና ዝም ብሎ ፕሮዳክት መሸጥ ሳይሆን ዩ ኖ ላይክ ሆሊስቲክ ሂሊንግ እና በቃ ፕሮፊት ለማግኘት ብቻ አይደለም። ይሄ ሞር ሰውን ትሬን ለማድረግ ቱ አንደርስታንድ የራሳቸውን ገላ ለማወቅ እና ምን አይነት ነገር እንደሚረዳቸው ለማወቅ በቃ ላይክ ኢትስ ቨሪ ሆሊስቲክ እና አይ ቲንክ ኢትስ ሳምቲንግ ታት ጋፕ የሚሞላ አይነት ነገር ነው ብዬ አስባለሁ። ደግሞ በኮሚዩኒቲያችን ትልቅ ኢምፓክት ያመጣሉ ብዬ አስባለሁ። ቴንክ ዩ ሶ ማች ፎር ሊስኒንግ ቱ